የማይታወቅ የወንድ መሃንነት ያልተገለጸ የወንድ መሃንነት አንድ ሰው መደበኛ የመራቢያ ሥርዓት ችሎታ ሲኖረው ነገር ግን መጸነስ ሲያቅተው ነው። ብዙ ጊዜ ወንዶች የተለመዱ የወንድ የዘር መለኪያዎች እና መደበኛ የአካል ምርመራ ቢኖራቸውም የማይታወቅ የመሃንነት ችግር ያጋጥማቸዋል። ያልተገለጸ የወንድ መሃንነት ነው ማለት ሲችሉ? አንድ ወንድ መደበኛ መደበኛ የፈተና ውጤትና ከወላጅ ጓደኛ ጋር መደበኛ የሆነ ጥንቃቄ የጎደለው ግንኙነት ካለውና ለአንድ ዓመት እርግዝና ከሌለው ያልተገለጸ ወንድ መሃንነት ይባላል። ሊሆኑ የሚችሉ ምክንያቶች ያልተገለጹ የወንድ መሃንነት የወንድ የዘር ሕዋስ ዲና ጉዳት፣ ሴሉላር ወይም ንኡስ ሴሉላር ደረጃ በወንድ የዘር ሕዋስ ውስጥ አለመሳካት፣ ኤኢዲ፣ ኢንፌክሽኖች የጄኔቲክ በሽታዎች፣ ጤናማ ያልሆነ የአኗኗር ዘይቤ ምርጫዎች። የማይታወቅ የወንድ መሃንነት ምልክቶች ለመፀነስ አለመቻል፣ የጠበቀ ፍላጎት ለውጥ፣ ጂኒኮማስቲያ፣ ያልተለመደ የጸጉር ዕድገት ዘይቤ፣ ድካም፣ ትንሽ የወንድ የዘር ፈሳሽ መጠን፣ የወንድ የዘር ፈሳሽ ለውጥ፣ ሕመም እና እብጠት በወንዶች የመራቢያ አካላት ላይ። የላቀ ምርመራ ሊረዳ ይችላል! ከተለመዱት የጤና ውጤቶች በኋላ የመሃንነት ምክንያት ሳያገኙ ሲቀሩ አሳሳቢ ነው። ግን አይጨነቁ። ዘመናዊ አንድሮሎጂ ችግሮቹን የበለጠ ለመመርመር አዳዲስ መሳሪያዎችን ይሰጣል፦ የላቀ የዘር ትንተና፣ የጄኔቲክ ሙከራ፣ የወንድ መሃንነት መንስኤ የወንድ የዘር ፍሬን ለማምረት የሆርሞን ምርመራ፣ በመራቢያ ሥርዓት ውስጥ መዋቅራዊ እክሎችን ለማወቅ የምስል ላልታወቀ የወንድ መሃንነት የሕክምና አማራጮች ያልተገለጸው የወንድ መሃንነት በሚከተሉት ህክምናዎች ሊገለበጥ ይችላል። አርድ እንደ ኢቪፍ ያሉ የወንድ የዘር ፍሬ ተግባራትን ለማከም የሚረዱ የመራቢያ ቴክኖሎጂዎች። የአኗኗር ዘይቤ ትዊክስ የወንዶችን የመራቢያ ጤንነት ለማሻሻል ጤናማ የክብደት አስተዳደርን፣ አመጋገብን እና የጭንቀት ቅነሳን ይወዳል። ለስሜታዊ ጤንነት ድጋፍ እና ምክር። ለወንድ መሃንነት የትኛውን ዶክተር ማማከር አለበት? አዲስ አበባ ውስጥ የወንዶች ጤና ሕክምና የሚሰጡ ምርጥ የሥነ ተዋልዶ ኢንዶክሪኖሎጂስት እና ምርጥ ኡሮሎጂስት ያገኙ። በአዲስ አበባ ምርጥ የኡሮሎጂ ሆስፒታል ውስጥ ያሉ የኡሮሎጂስት ባለሙያዎች ስለ ግላዊ ሕክምና ትክክለኛውን መረጃ ሊሰጡ ይችላል። ቴሪቴና ዋይክ ሴር ኮሜንት። ለበለጠ አስደሳች ቪዲዮዎች የዩትዩብ ቻናላችንን ይመዝገቡ።